አሰላሙ አለይኩም ሰላም፣ ውድና የተከበራችሁ የርሒራ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት ሁላችንም ስልክ ውስጥ ሊኖር የሚገባ ገራሚ አፕ ነው ማለት ነው። አፑን በቀላሉ ፕላይስቶር ላይ እናገኘዋለን። ወደ ፕላይስቶራችን ላይ ከገባም በኋላ ላይ ሮዝናማ ብላችሁ ሰርች ታደርጋላችሁ፣ ከዛ ኢንስታል ታደርጉታላችሁ። ከገባችሁ በኋላ ላይ ይሄን ይመስላል ማለት ነው አፕሊኬሽኑ። ኦፕን እዚህ ጋ እንለዋለን ለመጀመሪያ ጊዜ ስገቡ ያው አሎ ምናምን ብላችሁ ፍቃድ ትሰጡታላችሁ። ከዛ ይህንን ይመስላል ማለት ነው። አፖ በጣም ገራሚ እና ባህር የሆነ አፕሌክሽን ነው። መጀመሪያ ላይ በአውሮፓ አቆጣጠር እና በሂጅሪ አቆጣጠር እዚጋ ያሳየናል። ወደ ቀኝ አንድ ጊዜ ሳብ ስታደርጉት ኢስላሚያት ይላል እዚጋ ኢስላሚያት አልቁርአን ከሪም አያ አለው። ቁርአን ከሪም በሶፍሀ አለው። እንዲሁም በቲላዋም አለው። መጨረሻ ላይ እዚጋ ደግሞ አልበሕት ፊልቁርአን ከሪም ይላል። የፈለጋችሁትን የቁርአን አያ ሰርች ካደረጋችሁለት ያመጣላችኋል ማለት ነው። እዚጋ አስማኡል ሑስና አለው። እንዲሁም እዚጋ እንደምትመለከቱት ሙሰቢህ አለው ማለት ነው። እዚጋ አሁን ሱብሃናላ ሱብሃና አላ እያላችሁ ማለት ትችላላችሁ ማለት ነው። አፑ በጣም ሰፊና ብዙ ነገር በውስጡ የያዘ ነው ማለት ነው። እንዲሁም አሁንም ወደ ቀኝ አንድ ጊዜ ሳብ ስታረጉት አሰቃፋ ይለናል። እዚህ ጋ ስለ አንዳንድ ምግብ ነኮች እዚህ ጋ ያሳየናል። የሚያሳየናል ጣፋጭ ምግቦች እንዲሁም ሰላጣ ምናምን ገብታችሁ ማየት ትችላላችሁ። በዚህ ጋ በቪዲዮም አለ እዚህ ጋ ደግሞ እንደዚሁ በምልክትም አለ ማለት ነው። አፕሌክሽኑ በጣም አሪፍ ነው። እዚህ ጋ ማስታወቂያ እንደዚህ ሲመጣብን እናጠፋዋለን። አፕሌክሽኑ ያው ይሸጣል። እዚህ ጋ መግዛት ትችላላችሁ ይለናል ማስታወቂያ እንዳይመጣባችሁ ከፈለጋችሁ። እንዲሁም ሌላ አፕሌክሽን በሌላ ጊዜ ያሳያችኋለሁ ስልካችን ውስጥ ማስታወቂያ እንዳይመጣብን ማለት ነው። እንዲሁም እዚህ ጋር ተፍሲር አልአሕካም ብዙ ነገራት አለው ማለት ነው። እናንተ ገባ ብላችሁ ወደ ውስጥ ስታዩት በጣም ብዙ ነገር በውስጡ የያዘ ነው ማለት ነው። እዚህ ጋር ሙናቢህ ደዋ ይለናል። ለምሳሌ አሁን ስኳር ህመምተኛ እንዲሁም ግፊት የተለያዩ ህመምተኛ ካለን እዚጋ አላርም መቀጠር እንችላለን ማለት ነው። እዚህ ስር በክኒናም ሆነ መርፌ በምንወጋበት ወይም በምንውጥበት ሰዓት ላይ ሰዓቱ እንዳያልፈን አላርም እዚጋ መቀጠር እንችላለን። እንዲሁም እዚጋ ለወላዶች የእናንተን ጊዜ እንዲከታተልላችሁ እዚጋ ማድረግ ትችላላችሁ። እንዲሁም ብዙ ብዙ ነገር በውስጡ አለው እናንተ እየገባችሁ እያቸው። እዚጋ ስለ ሐኪሞች መረጃ አንዳንድ ምክሮች ይሰጧችኋል። እዚጋ ቪዲዮም አለ ማየት ትችላላችሁ። እንዲሁም አሁን አንድ ጊዜ ወደ ቀኝ ሳብ ስናደርገው እዚህ ጋ ፍለሽ እንዲሁም አንዳንድ ማስታወሻ ደብተሮች የምታስቀምጡበት አለ። እንዲሁም ብዙ ነገር አለው። እዚህ ጋም መጨረሻ ላይ አስተካፋ ይለናል፣ እድሜያችሁን ለኩ ምናምን የሚላለ። እዚህ ጋ መጨረሻ ላይ ደግሞ ጌሞች አሉ ማለት ነው። እዚሁ ላይ አፕ ላይ ሁሉንም እያየድ፣ እንዲሁም እዚህ ጋ ጌም እየተጫወትን ፋታ ማለት እንችላለን ማለት ነው። በጣም አፑ በጣም ገራሚ አፕ ነው። ገብታችሁ ዳውንሎድ አርጉት። ከስልካችን ውስጥ መጥፋት የሌለበት አፕሊኬሽን ነው። ሁሉንም ነገር በአንድ አካቶ የያዘልን ነው። እንደዚህ አይነትና ሌላ የመሰሉት ቪዲዮዎች እንድሰራላችሁ ቪዲዮ ኮመንት ላይ ጻፉልኝ። እንዲሁም ላይክ እያደረጋችሁ አበረታቱኝ። ባይ ባይ።